ወዳጃችን አቶ ብሪያን ዜምቢክን ይተዋወቁት። ጉች ጉች ያሉ ጡቶች ያሉት የ55 አመት ጎልማሳ ሰው ነው። ታዲያ ጉች ጉች ያሉ ጡቶች ስንልዎት እንዲያውጡት ብቻ እንዳይመስልዎት፣ ከሁለት ሚሊዮን ብር በላይ ዋጋ የወጡ ጡቶች ናቸው። አቶ ብሪያን ድረት ላይ ተንጠልጥለው የሚታዩት እንዴት እንዴት ነው ነገሩ? አቶ ብሪያን ወንድ ነው ሴት? መቼም አቶ ብሎ ሴት የለም እንዴት ብሎ ነው ጡት ሊኖረው የቻለው? እሺ፣ ኖሮስ ቢባል እንዴት ሆኖ ነው የእሱ ጡት ከሚሊዮን ብር በላይ ዋጋ ሊቆረጥለት የቻለው ብለው እንዴት በሚል ቃል የታጀበ የጥያቄ ማት እርስ የኛ ወዳጅ አይቀርም አይቀርምና ምላሹን እነሆ ከኦዲቲ ሴንትራል ድረገጽ ነገሩ ምን መሰሎት? አቶ ብሪያን ዜምቢክ የቁማር ሱስ ያነሆለለው እልም ያለ ሙያተኛ ተቋማሪ ሰው ነው። ማለትም ቁማርን ሙያዬ ብሎ ይዞ ነው የሚተዳደርበት። እርግጥ አቶ ብሪያን በአስማጥበብም የተካነ ቢሆንም ብቻ ማታ ሲተኛ መጨረሻ ላይ ጧት በጠዋት ከእንቅልፉ ሲነሳም አስቀድመው የሚያስበው ነገር ቁማርና ቁማር ነው። ሲቋመር ደግሞ የእብደት የሚመስሉ ድርጊቶችን ሳይቀር አደርጋለሁ አታደርግም እያለ ነው። እናም ከዚህ ቀደም እንወራረድ መጸዳጃ ቤት ውስጥ ድፍን አንድ ወር እኖራለሁ ብሎ በመቶ ሃምሳ ሺህ ብር ገደማ ከጓደኛው ጋር ተወራርዶ አንድ ወር የጓደኛው መጸዳጃ ቤት ውስጥ የኖረ ሲሆን እንደዚሁ በሌላ አጋጣሚ ተወራርዶም ድልድይ ስር ለሳምንት ያክል የተኛበት የቁመራ ታሪክም አለው። ታዲያ እንዲህ ካሉት የቁማር ታሪኮቹ ሁሉ ትልቁ የሆነው ከዛሬ 20 አመት በፊት ብሪያን ከአንድ ወዳጁ ጋር ተወራርዶ ጡት ያስተከለበት አጋጣሚ ነው። እንደ ፈረንጆቹ አቆጣጠር በ1997 ዓ.ም ተመረ ነበር ሲል ጊዜውን የሚያስታውሰው ብሪያን አውሮፓ ውስጥ አንድ ምግብ ቤት ከጓደኞቼ ጋር ተቀምጠን፣ የጓደኛዬ ፍቅረኛ በጡቶቿ የብዙዎችን ትኩረት ስባ ነበር። እናም ወደ ጓደኛዬ ቀረብ ብዬ እኔም እኮ እንደ ሷ ጡት ቢኖረኝ የብዙዎች አይን እኔ ላይ ያርፍ ነበር አልኩት። ከዛ በነገሩ ላይ ያወራንበትና ከአንደኛው ጓደኛዬ ጋር ተወራረድን እኔ ጡት ላስተክል እሱ እኔ ካስተከልኩ 100 ሺ ዶላር ይከፍለኝ ሲል ነው ነገሩ እንዴት እንደነበር የሚናገረው አቶ ብሪያን። ጡት ለማስተከል በ2 ሚሊዮን ብር ገደማ ቢወራረድም ጡት የማስተከሉን ቀዶ ሕክምና ለማድረግ የሚያስፈልገውን 100 ሺ ብር ገደማ ማግኘት የግድ ይለው ነበር። እሱ ግን በነፃ ሊያሰራ ነበር የወሰነው። እናም የጡት ቀዶ ጥገና የሚሰራ አንድ ሐኪም ዘንድ ይሄድና እንቋመር ብሎ ዶክተሩን ጡቱን ለማስተከል የሚያስችለውን ገንዘብ ያክል ይበለዋል። ከዛም ጡቱን በነፃ አስተክሎ እርፍ። ታዲያ ብሪያን የተወራረደውን ቁማር ለማሸነፍ ብቻ ጡቶችን ቢያስተክልም የኋላ ኋላ ግን ጡቶቹ ተስማሙትና አረፈው። በውርርዱ መሰረት ጡቱን አስተክሎ ለአንድ አመት መቆየትም ብዙም አላስቸግረውም። ምንም እንኳ ተቋማሪ ጓደኛው የአመቱ ግማሽ ላይ በቃ አስነቅልና 50 ሺ ዶላሩን ውሰድ ቢለውም ብሪያን ግን የለም፣ ጡቶቼ ተስማምተውኛል፣ አመቱን ደፍኜ መቶ ሺ ዶላሬን ነው የምፈልገው ብሎ ውርርዱን መርታት ችሏል። ከዛ በኋላ ማስነቀል እችል ነበር፣ ነገር ግን ተሳነፍኩ ሙሉ ትኩረቴ ቁማርና ቁማር ላይ ብቻ ነው የሚለው ብሪያን እነሆ ላለፉት ሀያ አመታት በቁማር ሳቢያ ያስተከላቸውን ጡቶቹን ደረቱ ላይ አንጠልጥሎ ነው የኖረው። ወንድ ሆኖ ባለ ጉች ጉች ያለጡት መሆኑ በማህበራዊ ሕይወቱም ሆነ በፍቅር ሕይወቱ ላይ ምንም አይነት አሉታዊ ተጽዕኖ እንዳላሳደረበት የሚናገረው ብሪያን ጡቶቹ በየቴሌቪዥኑም በየጋዜጣውም እንዲወጣ እያደረጉት ባለፉት አመታት ውስጥ አምስት መቶ ሺ ዶላር ገደማ ጥሩ ገቢ አስገኝተውለት እያስተዳደሩት እንደሚገኙም ነው ኮራ ብሎ የሚናገረው ይሁን እንጂ ብሪያን በዚህ አመት ጡቶቹን ለማስነቀል ወስኗል። አባትነት ብዙ አስተምሮኛል፣ ህይወት ገንዘብ ብቻ ለመሆኑን ተረድቻለሁ ሲልም ላለፉት ሀያ አመታት በደረቱ አንጠልጥሏቸው የኖሩትን ጡቶቹን ወግዱ ሊላቸው ተሰናርቷል። ወዳጃችን ሳይደግስ አይጣላም የሚለው ብሂል ለብሪያን ድርጊት ይመጥ ነው ይሆን እንዴ?